አርስናል እናመራ ና የማርቲን ዙብ መንዲንግ ጉዳይ ና ነዳይ እናንሳ። እንግዲህ በላሊጋው ምርጡ ሴንትራል ሚድፊልድ ነው ይሉታል። እንግዲህ በዛም ያሉ በዚህ የዝውር መስኮት ከአርስናል እንግዲህ ሜጀር ፈራሚዎች መካከል ሊሆን ተቃርበዋል። ማርቲን ዙ መንዲ ከሪያል ሶሴዳድ የዝውር ዋጋው ከፍተኛ ነው፣ ግን በኢንስቶልመንት የሚከፈል ነው፣ በአንድ ጊዜ ሳይሆን። ከሚኬል ሜሪኖ ዝውር በኋላ የሁለቱ ክለቦች ግንኙነት እንግዲህ ጠንክሯል። የሚኬል አርቴታ ቡድን አሁን ጀርጂን ይሆናቷል ወደ ፍላሚንጎ በዛም ተመልክተነዋል። እንግዲህ በ ክለብ ወርልድ ካፕ የቶማስ ፓርቲ ውል አሁን ጁን መጨረሻ ላይ ይጠናቀቃል ወይም ያበቃል። ስለዚህ ሚድፊልድ ላይ ቡድኑ ሪኢንፎርስመንት ያስፈልገዋል፣ ምንም ጥያቄ የለውም። እና ዙቤሜንዲ በከፍተኛ መጠበቅ አሁን ፕሪምየር ሊግ ደርሷል። የ26 አመቱ ስፔናዊ ዲፌንሲቭ ሚድፊልደር ባለፈው የክረምት ዝውውር መስኮት ሊቨርፑልን ለመቀላቀል ከጫፍ ደርሶ ነበረ፣ ግን በዚያው በሪያል ሶሴዳድ ለመቆየት ፈለገና ጥያቄውን ሳይቀበል ቀረ። አሁን በእንግሊዝ ሰሜን ለንደር አርስናል ለቡድኑም ሌላ ዳይ ዳይሜንሽን እንደሚጨምር ይጠበቃል። ምን ይዞ ኤምሬትስ ይደርሳል? ለቡድኑ ምን ይጨምራል? የዙቤሜንዲን ጉዳይ እንመልከታል። እንግዲህ ያው ፐዝል መገጣጠም አለ እና በዚህ ፐዝል የመገጣጠም ስራቸው ውስጥ ሚኬል አርቴታ ከውድድር ዘመኑ መጠናቀቅ በኋላ አንድ ያለው ነገር ያለፉት አመታት በጣም ጥሩ ስራ ስንሰራ ቆይተናል፣ እና ቡድኑን አሴምብል ለማድረግ ከፍተኛ ወጪ አሁን የመገጣጠም ስራውን የተሟላ ለማድረግና የመገጣጠም ስራውን ለመጨረስ ሚኒንግ ለመስጠት ለገጠሙት ፐዝል የቀሩ በጣም ጥቂት ነገሮች ናቸው፣ ግን የቀሩን ነገሮች በጣም ከባባድ ናቸው። ምክንያቱም ላይክ አጥቂ ከሆነ ለአጥቂ የሚወጣው ዋጋ በጣም ከፍ ያለ ነው። አማካይ ከሆነ ለአማካይ የምታወጭው ዋጋ በጣም ከፍ ያለ ነው። ትንሽ ናቸው ግን ደግሞ በጣም ከባባድ ናቸው ብሏል። እንግዲህ አሁን ፐዝሉን ለመገጣጠም በጣም አስፈላጊ ካሏቸው ነገሮች አንደኛውን አሟልተዋል። የዙቤሜንዲ ዝውውር ኦልሞስት ተፈጽሟል፣ ወደ መጨረሻው ደርሷል። አሰልጣኙ ሚኬል አርቴታ ለሚጫወትበት መንገድ ተጫዋቹ በክለቡ እንግዳ ስላይደለ ካጫዋወት አንጻር ብዙ አይቸገርም ብለው ያስባሉ። ከተጫዋችነት አንጻር ግን ምን አይነት ነው የሚለውን በጣም በተለየ መንገድ ማየት ያስፈልጋል። እንግዲህ ከዓለማችን ምርጥ ስድስት ቁጥሮች አንደኛው እንደሆነ ይወራለታል። ነም ጊሌም በላጊዬ ከቴሪ ሆንሪ ጋር ሲያወራ እኔ ከዓለማችን ሶስት እዛ ቦታ የሚጫወቱ ተጫዋቾች አንደኛው አድርጌ ነው የማስበው ይላል እና ሆንሪ ትንሽ ባንቸኩል ጥሩ አምስት ውስጥ እናድርገው እኔ ግን አምስት ውስጥ ነው እናርገው ምናምን ነገር ማለቱን አይቻለሁ እና ዞሮ ዞሮ ግን ከሶስቱ አንዱም ሆነ ከአምስቱ አንዱ በጣም የተለየ ነው ማለት ነው እና ደግሞ እዚህ ቦታ ላይ የሚጫወቱት ተጫዋቾች እጥረት አለ። ለዚህ ነው አሁን ሪያል ማድሪድም ቦታውን ለማጠናከር ሲፈልግ። አሁን ሪያል ማድሪድ ቤት ውስጥ እንግዲህ በምን አይነት መንገድ ዝውውሮች እንደሚፈጸሙ ባለፉት ዓመታት እናውቃለን። ስለዚህ ዙቢሜንዲን ፈልገውታል፣ ግን ደግሞ አሁን አይደለም ዙቢሜንዲን ወይ ደግሞ ትክክለኛው ጊዜ አይደለም ብለ ያስባሉ። እዚህ ባሉን አማራጮች መፈካከር አለብን የሚል እምነት አለ። ፔሬዝ ግን ማድሪድ እዚህ ቦታ ላይ ተጫዋች ቢያስብ በቅድሚያ ከሚያስባቸው አንዱ ነው። ማንቸስተር ሲቲ ተጫዋች ቢያስብ ከሚያስባቸው አንደኛው ነው። ሊቨርፑል ሲያስብ ያሰበው ይህንን ነው። ትልልቆቹ ሁሉ ሲፈልጉ የሚፈልጉት ይህንን ተጫዋች ነው እና በጣም ጥሩ ዲፌንስ ሚድፊልደር ሆኖ ያሳይሻል። ቁጥሮችም በደንብ ይህንን ያሳዩሻል በተሳኩ ቅብብሎቹ ወይ ደግሞ ፓሶቹ በረዣዥም የተሳኩ ፓሶቹ በፕሮግረሲቭ ፓሶቹ በነካቸው ኳሶች። ብዙ የታክል ተጫዋች አይደለም፣ ብዙ ሸርተቴዎች ሲወድ አናየውም። ለዚህ ነው አሁን በጣም ኢንቴለጀንት ነው። ነገሮችን በሸርተቴ በታክል በምናምን ለማስቆም ከመሞከር ይልቅ በጥሩ ፖዚሽኒንግ ቦታውን በሚገባ በማወቅ ጨዋታን በሚገባ በማንበብ ሊያስቆማቸው ይሞክራል የሚባለው ማለት ነው እና በእርግጥ ፓሶቹ አንዳንዶቹ ፓሶቹ የኮምፕሌሽን ሬታቸው ከአንዳንድ ተጫዋቾች ጋር ሲነጣጠሩ የዛ ቦታ ላይ ከሚነጣጠሩ ተጫዋቾች አንጻር ይሄ የተሳኩ ቅብብሎቹ ቁጥር ወርዶ ይታያል አንዳንድ ጊዜ ግን ደግሞ የዚህ ምክንያት ያው ሪስኪ ኳሆች ስለሚሞክር ነው እና ሲሳኩ በጣም ጥሩ ስለሚሆ በጣም እኔ እንደውም የተሳካውን ፉቴጆች ምናምን ሳይሆን በጣም ያስገረመኝ በቃ ኳሶች በጣም ኤክሰፕሽናል ተጫዋች ነው። ለሊጋውን ካየሽ ኳስ ሲነጠቅ አታይ፣ ፕሬስ ሬዚስተንት ነው። ለዚህ ነው አሁን እዚህ ቦታ ለሚጫ አሁን ለሁንሽ እዚህ ቦታ ለሚጫወቱ ተጫዋቾች ፕሬስ ሬዚስተንት መሆን የሚያስፈልጋቸው። ከኋላ ቢልድ አድርገው ሲወጡ መቼስ በጣም ፕሬሸር አለ አይደለ? አዲፍ ማንም እንደሌለ የሚያስቡ ተጫዋቾች ሲሆኑ፣ በተለይ ደግሞ በሀፍተርን ሲጫወቱ አሁን ተጋጣሚሽን አለፍሺው ማለት ማጥቃቱን አክስለሬት ታደርጊያለሽ። ስለዚህ ወደ ተጋጣኝ ሳጥን ውስጥ የምትገቢበትን ፍጥነት ትጨምሪዋለሽ። የማጥቃትሽ አቅጣጫ በጣም በቶሎ ይቀየራል። ይህንን ማድረግ ይችላል። ለዚህ ነው አሁን ሊቨርፑል አጥብቆ ሲፈልገው የነበረው ማለት ነው። እና አሁን አሁን ሳጥን ውስጥም ተጽዕኖ ለመፍጠር እየሞከረ ወደ ሳጥን ለመጠጋት እየሞከረ እያየነው ነው። ያው በጣም ትልቁ ችግሩ ስፔን ውስጥ የሮድሪ መኖር ነው፣ ግን ደግሞ ምን አይነት ኤክሰፕሽናል ተጫዋች እንደሆነ ያሳየ አጋጣሚም ካለ ያ የሮድሪ ጉዳት ነው። የአውሮፓ ዋንጫ ፍጻሜ ላይ ልክ ሮድሪ ተጎርቶ ሲወጣ የእንግሊዝ ብሔራዊ ቡድን ደጋፊዎች ኢቨን ቤንችል የነበሩት ተጫዋች አሁን የጨዋታው ሚዛን ወደኛ ነው የሚያዘነብለው የሚል ደስታ ነበራቸው። ስፔን አለቀላት ብለው ነበር። ምን አይነት ኤክሰፕሽናል ተጫዋች እንደሆነ ያሳየው በዛ አጋጣሚ ነው። ከሮድሪ ጉዳት በኋላ የነበሩትን ሁሉንም ጨዋታዎችም ጭምር መጫወት ይችሏል። ስለዚህ አርሰናል ፐዝሉን እየገጣጠምህ እንግዲህ አሁን ሰዎች አብዝተ ይጠይቃሉ። ቅድም እንዳልኩሽ እዚህ ቦታ ላይ ለምሳሌ ሜሪኖም ስድስት ሆኖ መጫወት ይችላል። ዴክለር ራይስ ስድስት ሆኖ መጫወት ይችላል። ቶማስ ፓርቲ ለተጨማሪ ዓመት ማስፈረም ይችላሉ። እዚህ ቦታ ላይ ተጫዋች ከማምጣት ይልቅ ማይልስ ሉዊስ ስኬሊንም እዚህ ቦታ ላይ ማሰብ ይቻላል። ከማሰብ ይልቅ ለምንድን ነው ቡድኑ አሁንም ለአጥቂ ገበያ ማይወጣው ለምንድን ነው ሁለቱም መስመሮች በተለይ ደግሞ ቡካዮሳካ ያለበትን የማያጠናክረው የሚል ነገር ያነሳሉ። ግን በመሰረታዊነት ቅድም ያነሳሽው ጆርጂኒው ለቋል። ከዛ በኋላ ደግሞ የቶማስ ፓርቴይ ኮንትራክት የዚህ ወር መጨረሻ ላይ ይጠናቀቃል። ቶማስ ፓርቴይ ፈርማ ላይፈርም የሚለው ነገር ሌላ ነው። በእርግጥ የአርሰናል ደጋፊዎች የሚመኙት አንድ በጣም እንትን ነገር ካለ የቶማስ ፓርቴ መቆየት ነው። አንደኛ ባለፈው የውድድር ዘመን ከተጫወተበት ልህቀት አንጻር፣ ሁለተኛ ቦታ ላይ ደግሞ ለቡድኑ ከሚሰጠው ዴብዝና አማራጭ አንጻር የዚህ ተጫዋች የመላመድ ያለመላመድ ጉዳይ የሚለውንም ጭምር ነገር ታሳቢ ካደረግን ማለት ነው። እና ያ ብቻ ሳይሆን አንዳንድ ጊዜ በትልልቅ የሻምፒየንስ ሊግ ጨዋታዎች ላይ በደብል ፒቮት ቡድኖች መጫወት ሲፈልግ ስትፈልግ ከዴክለር ራይስ ስትፈልጊ ደግሞ ከፓርቲ ጋር አጣመሽ ልታጫወች ትችላለች። ስለዚህ ዴክለር ራይስን እዛ አድቫንስድ ሚና እንዲጫወት ወይ ደግሞ እንዲወስድ ከፈለግሽ የቶማስ ፓርቲ መቆየት በተለይ እነዚህ ላሉ አጋጣሚዎች ደግሞ በጣም ወሳኝ ሊሆን ይችላል ማለት ነው። እና ታክቲካሊ በጣም በጣም የተለየ መረዳት ያለው ተጫዋች ነው። ይህንን በደንብ ለማየት ችያለው። ከምንም በላይ ግን ለቦታው የሚያስፈልገው ፖዚሽናል አዌርነስ፣ ሰላም እያለ ጨዋታማ በጣም በጣም በሚገርም ሁኔታ ይችላል። እና ያው ስፔናዊያን ተጫዋቾች አንዱ የማይታሙበት ነገር ካለ ስካኒንግ ነው። በደንብ የሚሄዳውን ስካን ማድረግ እንደሚችል በእንቅስቃሴዎቹ ትረጃለሽ። አሁን አሁን እንግዲህ ሚኬል ሜሪኖ ወደ አርሰናል ሲመጣ አንድ ያለው ነገር ነበር። ምን የተለየ ኳሊቲ ያለ ምናምን ነገር ሲባል ደግሞ ለቡድኑ ምንድነው ልታበረክት የምትችለው ምናምን ሲባል ታታሪነት፣ የቡድን ተጫዋችነት፣ የሌሎቹንም ጭምር መሮጥ ብሎ ነበር እና ሰዎች ስለ ዝግታው ሲያወሩ ግን መጥቶ የፕሪሚየር ሊጉን ሜዳ የማካለል ቁጥሮች ሁሉ ሰባበረ። እንዴት አይነት ታታሪ እንደሆነ ጨዋታ ሙሉ የማይቆም ተጫዋች እንደሆነ እንዴት ሚሄደ ዱዌሎችን የሚያሸንፍ ምናምን ሲል ነበር ስለ ራሱ ሲናገር። በተመሳሳይ መንገድ ስለ ዙቤሜንዲም የሚወራው ነገር ታታሪነት ነው። ቅድም ያልነው የአቬላቢሊቲ ጉዳይ ሌላኛው ነው። ኦልዌይስ አለ እና ይሄንን ታታሪነት ለአርሰናል መጨመር ይችላል። ከዚህ ከፖዚሽናል አዌርነሱ በጣም ጥሩ እስካን ከማረጉ አደጋን ከማሽተቱ አንጻር ማለት ነው ሌላኛው እዚህ ቦታ ላይ ቅድም እንደመንደርደር ያልኩት እዚህ ቦታ ላይ የሚጫወቱ ተጫዋቾች በሙሉ የሚያስፈልጋቸው እርጋታ ነው። በተለይ ደግሞ ጫና ውስጥ እና ዲፍ ዙሪያው ምንም እንደሌለ ለማሰብ የሚችል በጣም የተረጋጋ ነው። ከመከላከል ጋር በጣም ፍላሽ የሆኑ እንደዚህ የተከላከያ አማካዮች ሲወርዷቸው የምናውቃቸውን ታክሎች ቅድም እንዳልኩች አይወርድም፣ ግን ተጋጣሚዎቹን መጋረድ መሸፈን ከዛ በኋላ ደግሞ ኳሶች ኢንተርሴፕት ማድረግ በሚገባ ይችላል። ለዚህ ቅድም የሚረዳው የፖዚሽናል አዌርነስ ጉዳይ ነው። የቱ ጋር መቆም እንዳለበት ያውቃል፣ በደንብ እስካን ያደርጋል። ያልኩሽ ለዚህ ነው እና የቦል ፕሮግሬሽኑም ላይ ካሁን ኳስ ይዞ ከራሱ ሜዳ የመውጣቱም ነገር ከጊዜ ወደ ጊዜ እያደገ የመጣ ክህሎት ነው እና ኳሱም በቶሎ ይዞ የመውጣቱ ነገር በጣም ፈጣን ተጫዋች አይደለም፣ በአካላ ፍጥነት ቅድም ስለድርስ እንደምንለው ሁሉ፣ ግን ደግሞ አእምሮን በሚገባ ያሰራል። እና ለዚህ ነው አሁን አንዳንዶች እንደው በቡድን አጋሮቹ ካልታገዘ በስተቀረ በፍጥነት ሩጫዎች ያገግሞ ማጥቃቶችን ማስወገድ ምናልባት ችግሩ ሊሆን ይችላል። በመልሶ ማጥቃት ጊዜ ይላሉ መ ስለብቻሽ አትከላከል ቦታሽን የምታውቂ ከሆነ ይህንን ነገር ማሻሻል ትችላለች። የወርኪቲ ጉዳይ የስራ ጉዳይ ጥያቄ ስላልሆነ ማለት ነው እና በነዚህ ማርቲን ዙቢሜንዲ አርሰናልን ሊጠቅም የሚችልበት እድል ሰላም በጣም በብዙ ሊነሳ ይችላል እነዚህን ነገሮች እንደ ጥንካሬ ከወሰድ ናቸው። በመጠኑ ቅድም ስለ ቢርት ያልነው አይነት የፊዚካሊቲ ጉዳይ እሱም ወደ ፕሪሚየር ሊጉ ሲመጣ ልናነሳ እንችላለን። ድሎችን ከማሸነፍ አንጻር ሜሪኖ ላይ ያየነውን ነገር እዚህ ተጫዋች ላይ ልናይ ስለማንችል ማለት ነው እና ከዛ በፍጥነት ጉዳይ የሚነሳበት ነገር አለ። ከዛ በማጥቃቱ ረገድ ቁጥሮቹ በጣም ውስን ናቸው። የማጥቃት ቁጥሮች በእርግጥ ከስድስት ቁጥር ያው የተለየ ነገር አንጠብቅም፣ ግን ደግሞ በተወሰነ መልኩ እነዚህ ነገሮች መሻሻል አለባቸው የበለጠ ሙሉ እንዲሆን የሚል ክርክር ይነሳል እና ይሄንን የአርሰናል ደጋፊዎች ይጠብቃሉ። ግን ቦታው ላይ የሚያስፈልጋቸውን ነው ያገኙት ብዬ ነው የማስበው። በጣም ጥሩ ተጫዋችም ጭምር ነው ወደ ቡድናቸው የመጣው። አርሰናልም በጣም በትልቁ ሊያሻሽል ይችላል። እንዴት ነው ሊያሻሽል ማሻሻል ነገር የሚችለው የሚለውን ነገር ካነሳሽ አንድ ሁለት ሶስት ነገሮች ለአንሳና ወደ አንቺ ልምጣ። አንደኛው እንደ ስድስት ቁጥር ከሆነ ዴክለ ራይስ የምናስበው ተፈጥሯዊ ተተኪ ስለሆነ ቶማስ ፓርቴይ የሚሆን ዴክለ ራይስ እዛ ቦታ ላይ ይጫወት ከነዚህ ተጫዋቾች ጋር ሮቴት መደረግ ይችላል እና ስፔሻሊስት ዲፌንስ ሚድፊልደር ነው። ስለዚህ እዚህ ቦታ ላይ ሮቴት ከመደረግ ውጪ ታክቲካሊ ሚኬል አርቴታ ለጀመረው ስራ መፈጸም ዴክለር ራይስን እዛው ለጎል የቀረበ ፕሬሲንጉን የሚመራ ተጫዋች አድርጎ ማቆየት ይችላል። ቡድኑ ከኳስ ጋር እንዲረጋጋ ከማድረግ አንጻር ፕሬስ ሬዚስተንት ተጫዋቾች ትልቅ ዋጋ አላቸው። ፖሴሽን ቤስድ የሆኑ ቡድኖች አንዱ የሚፈልጉት ነገር ቢልድ አፕ ላይ የሆነ ጨዋታዎች ላይ ይህንን እርጋታ ነው። ስለዚህ ይህንን እርጋታ ለቡድኑ መስጠት ይችላል። አርሰናል ለተጋጣሚ ቡድን ቀርቦ ሲጫወት አንዱ የሚቸገርበት ነገር ምንድን ነው? ፖዚሽናል ዲሲፕሊን ያጣል እና በተለይ ባለፈው ውድድር ዘመን አርሰናል ምንም እንኳን በጣም ጥሩ ተከላካይ ቡድን እንደሆነ በድጋሚ ያሳየበት ቢሆንም ግን በጣም በጣም የማይገቡ ጎሎች ተቆጥረውበታል እና ይሄንን ቦታ በሚገባ ከመሸፈን አንጻር ያርስናልን የመከላከል ጥንካሬ የበለጠ ያንን ብዙ ጎል የማይቆጠርበትን የተከላካይ መስመር የበለጠ መጋረድ ይችላል። ዱሬቢሊቲ ለረዥም ጊዜ መቆየት መጫወት ደግሞ ሌላኛው ትልቅ ኳሊቲ ነው። በእነዚህ ሁሉ ነገሮች አርሰናልን ማሻሻል ይችላል። ሰላምና በጣም ጥሩ ተጫዋች ነው አርሰናል ያስፈረመው። በላሊጋው እንግዲህ በጣም አሪፍ አሪፍ የአማካይ ስፍራ ተጫዋቾች እንዳሉ ይታወቃል። በባርሰሎና ፔድሪን፣ እንደዚሁ ደግሞ በሪያል ማድሪድ ፌዴሪኮ ቫልቬርዴንም ማንሳት ይቻላል። ዙቤሜንዲ ግን በጣም የተለየ ተጫዋች ነው ማለት ይቻላል። ይሄ የጨዋታ ቴምፖና ስልተምትን የመቆጣጠር ሀይሉ ወይም ችሎታው በጣም የሚደንቅ ነው። ደግሞ ከዲፌንሲቭ ሚድፊልድ ኳስ ይዞ መውጣት በተለይ በምቾት ሰዓት የሚያደርጉት ከሆነ እነዚህ ተጫዋቾች በጣም የሚደንቅ ነው የሚሆነው። ለቡድኑም የተመጠኑ ፓሶችን ያደርጋል። ቅድም እንዳልከው እንዲሁ ሌሎችንም የመስበር ትልቅ ብቃት ያለው ተጫዋች ነው። እንግዲህ ከኋላ ጀምሮ ይህንን ማድረግ ከቻለ እኔ እንደው የሚመስለኝ የእሱ መትጋትና መታተር ሌሎቹንም የሚያተጋቸው የሚያታትራቸውም ነው። ደግሞ የወደፊት እንቅስቃሴዎችን በተለይ ለማርቲን ኦደጋርድ፣ ቡካዮ ሳካና ዴክላን ራይስ ያንን ማየት እንችላለን፣ ቡድኑ ላይ የሚፈጥረውን ነገር። ዙቤሜንዲ እንግዲህ ችግሩ ቅድም እንዳልነው ረጅምም አይደለም፣ ጠንካራም አይደለም፣ ግን ደግሞ እ እሱ የሌለው ዴክላን ራይስ ያለው ነገር ስላለ ሁለቱ ኮምፕሊመንት መደራረጉ ይችላሉና ለአርሰናል እንግዲህ ጥንካሬን መጨመር የሚያስችለው ነው። ግን ፕሪምየር ሊጉን እንዴት ይለምዳል? የአርሰናል ሲስተምንስ እንዴት ቶሎ አዳብት ማድረግ ይችላል? ለሁኔታው እንዴት ቶሎ መስማማት ይችላል የሚለው ካልሆነ በስተቀር ተጫዋቹ ምንም ጥያቄ የለበትም። እንግዲህ ዙቤሜንዲ ኳስ ይዞ ለመጫወት ወይም በፖዚሽን ውስጥ ለሚኖር ቡድን በጣም ጥሩ ተጫዋች ነው። የተመጠኑና ትክክለኛ ደግሞ አጫጭር ፓሶችም አሉት። የቡድን አጋሮችን የቦታ አያያዝ የሚያይበትም መንገድ ደግሞ በጣም የሚደንቅ ነው እና ደግሞ አይቶም የሚያቀብልበት መንገድ ይሄ ደግሞ ማቀበል ብቻ ሳይሆን ለተቀባዩ ራሱ በጣም ምቾት የሚሰጥ ነው። ነጻ የሆነን ተጫዋች እስካናድርገ እንዳልከው ጨዋታውን እስካናድርገ ነጻ የሆነን ተጫዋች ተመልክተ ያንን ፓስ ማድረግ ለእሱ ምቾት የሚሰጠው ና የበለጠ ቢልዳፑን የሚያጠናክር ሌላ፣ ደግሞ ባለ ሁለት እግር ተጫዋች ፕሪሚየር ሊግ ውስጥ ልታይ ነው። ሁለቱንም እግሩን በደንብ ይጠቀማል። ይሄ ደግሞ ሌላ ተጨማሪ ነገር ነው። አዎ በጣም የሚደንቅ ነው ይሄ ብቃቱ ራሱ ና የዱኤል ኳሊቲዎቹን ቅድም እያነሳ ነበር። ደግሞ አግሬሲቭም ነው። ይሄ ሊጉም የሚጠይቀው ነገር ነው አይደለ? ከዛ ደግሞ ስፔሶችንም በደንብ የሚጠቀም ተጫዋች ነው ነው ዙቢ ሜንዲ እንግዲህ ከቻቪ አሎንሶ ከሰርጂዮ ቡስኬትስ እና ከሮድሪጋ ያመሳስሉታል። በስፔን ደግሞ በአርሰናል አሁን ሳስቷል የአማካይ ክፍሉ፣ በተለይ ደግሞ ይሄ ስድስት ቁጥር ቦታ የምንለው እና አርሰናል በአጥቂ መስመር እንግዲህ ክፍተቱን ለመሙላት ዮኬሬሽ እና ሼሽኮ ላይ ጥረት እያደረገ ነው። ግን ደግሞ በዚህ በጎደለው ቦታ ክፍተቱን መሙላት የሚችል በጣም ምርጥና ውድ ተጫዋች ነው ያገኘው፣ ማርቲን ዙቢ ሜንዲን ማለት ነው። እና የሚጨምረው አስተዋጽኦ ምን ያህል ነው? በጣም ከፍተኛ ነው። ግን እንዳልከው ቅድም ፖዚሽኑንም አንስተናል፣ ስድስት ቁጥር የሚታወቅ ነው። ቢያንስ የሱን አውቀናል እና ለመላመድ ግን ምን ያህል ጊዜ ይፈጅበታል? ቶሎ አዳፕት የሚያደርግ ይመስላል። በሊጉ ከመጣ በኋላ ቶሎ ተጽዕኖ መፍጠር የሚችል ተጫዋች ነው። አሁን በቅርብ ጊዜ አርሰናል ውስጥ አንድ ጥሩ ነገር ካለ ቅድም ስለ ሊቨርፑል ስትው የነበረው ነገር ለአርሰናል የሚሰራ ዝውውር ላይ ብዙ አልተሳሳተም። የሚኬል አርቴታ የአሰልጣኝነት ዘመን መጀመሪያ ካልሆነ በስተቀረ በአብላጮቹ ዝውሮቻቸው የተዋጣላቸው ናቸው። ለምሳሌ የወደ ጋርድን ዝውውር በጣም የተዋጣለት ነው። ሜሪኖ አሁን ፕሪሲዝን ላይ ያው በጉዳት ከመጀመሩ ውጪ ግን በጣም ጠቃሚ የቡድን ተጫዋች መሆኑን በሚገባ አሳይቷል። ትሮሳል ላይክ በጣም በትንሽ ወጪ ሙንቲ ክን ስላላገኙ ያመጡት ተጫዋች እና በጣም ወሳኝ ጎሎች የሚያስቆጥር በጣም ጥሩ የቡድን ተጫዋች ነው። ከጠፋ ባቂ ወበር ልታስነሹ ምትችሉ በጣም ጥሩ አማራጭ ነው። ሌላኛው ግዢ ዴክላር ራይስ ነው። ዴክላር ራይስ በጣም ጥሩ ግዢ መሆኑን ምንም ጥርጥር የለውም ማሳየት ነው የጉዳት ችግር ካልሆነ በስተቀረ ሌላኛው ካላፊዮሪን የቅርብ ጊዜ ፈራሚ በጣም የተለየ ተጫዋች ነው። ከዛ ደግሞ ሌላ በትልቁ ልናነሳው የምንችለው ተጫዋች ቲምበር ነው። ቲምበርም ሌሎቹ ትራንስፎርማቲቭ ፈራሚዎች ናቸው። ዚንቼንኮ እና ገብርኤል ሄሱስ አርሰናልን ለቶፎር ከሚጫወት ቡድን ለዋንጫ ወደሚጫወት ቡድንነት ያሸጋገሩት ተጫዋቾች ናቸው። ከዛ በኋላ ግን የሁለቱም የእግር ኳስ ህይወት በጣም በብዙ ጉዳቶች የታመሰ መሆኑ የተጫዋቾቹ ፕሮግረስ ወይ ደግሞ የአርሰናል ቆይታቸው የተዋጣለት ነበር የሚል መደምደሚያ እንዳንሰጠው አድርጎ ሊሆን ይችላል። እና ግዢዎቻቸው ብዙ የሚያሳሙ አይደሉም፣ እንዳልኩሽ አስቀድሞ ጥያቄ የሚነሳባቸው ዝውውሮች ነበሩ። በጣም በተለያየ ጊዜ የዝውውር ገንዘብ ወጥቶባቸው የመጡ በውሰት ከዚህ እዛ ምናምን እያሉ የተንከራተቱ መጨረሻ ላይ ክለቡን የለቀቁ ተጫዋቾች አሉ። መጀመሪያ አካባቢ የመጡ ተጫዋቾች ላይ የሚነሳ ጥያቄ አለ። ግን ኦብቪስሊ ዝውውሮቻቸው ላይ በጣም ጥንቃቄ እያደረጉ የሚያመጧቸው ተጫዋቾች የበለጠ የቡድኑን የመፎካከር አቅም የሚጨምሩ እየሆኑ መጥተዋል። ስለዚህ ከዚህ አንጻር ልንል የምንችለው ነገር የተዋጣለት ቡድን ውስጥ ተጫዋቾች ሲጫወቱ ለመላመድ ብዙ አይቸገሩም። ወይ ደግሞ መላመድ ብዙ ጊዜ አስቸጋሪ የሆነው ቡድኖች ሲንገዳገዱ፣ ጥሩ ስትጫወቺ የነዚህ ተጫዋቾች መንገዳገድ፣ የነዚህ ተጫዋቾች በቶሎ ወደ ሪትም አለመግባት ብዙ ኖቲስ አይደረግም እና ነገሩ ይስተካከላል። ስለዚህ ከዚህ አንጻር የመላመጃ ጊዜ በጣም ብዙ ችግር ሲፈጥር አላየንም። በቅርብ ጊዜ ውስጥ ትልቁ ጥያቄ ቅድም እንዳለው ነው። ያው የትኛው ነገር እክል እንደሚፈጥርባቸው ተጫዋቾቹ አይታወቅም። የሜሪኖ ጉዳት ነበረ ለምሳሌ፣ ቲምበር እንደመጣ ጉዳት ነበረ። እንደዚህ እንደዚህ አይነት ነገሮች ቅድም ስለኪ የዛ ስናነሳ ጉዳት ነበር። ይሄ ካልሆነ በስተቀረ በክለብ ደረጃ በብሔራዊ ቡድን ደረጃ ደጋግመን ያየነው ክህሎት መቼስ ፕሪሚየር ሊግ ውስጥ ሲመጣ ተኖ አይጠፋ የቶማስ ፓርቲ መኖር ግን የተጫዋቹ መላመድ ላይ በጣም ትልቅ አስተዋጽኦ ያበረክታል ብዬ አስባለሁ። ከጫና ተላቆ ነገሮችን ከማድረግ አንጻር ማለት ነው። እና ያው ውድድር የሚበዛበት አመት ነው፣ ምንም ጥርጥር የለውም። የሚቀጥለው የውድድር ዘመን እና ከዚህ አንጻር ስኳዱ ደግሞ በተወሰነ መልኩ ቡድኖች ማስፋት ይኖርባቸዋል። ግን ያው አርሰናል ከዚህም በኋላ ገበያው ላይ ትልልቅ ተሳትፎች ያደርጋል ተብሎ ይታመናል። አንደኛ ያው አጥቂ መግዛቱ ማይቀር ነው። የመስመር ተጫዋች ጉዳይም እንደዚሁ በተመሳሳይ መንገድ የሚነሳ ነው። የሚለቃቸው ተጫዋቾች ይኖራሉ። በሚለቃቸው ደግሞ ምትክ ተጫዋቾች መምጣታቸው ማይቀር ከታች የሚያድጉት እንዳሉ ሆነው ማለት ነውና፣ ያው ለሚቀጥለው የውድድር ዘመን ደውማን የተሻለ ሚና ይኖረዋል ወይ ደግሞ ዋናው ቡድኑ ተሳትፎ ያደርጋል ተብሎ ይታሰባል። በጣም ብዙ የጠበቁት ወጣት ተጫዋች ነው ዋኔሪ የተሻለ ተሳትፎ ያደርጋል ተብሎ የሚጠበቅበት የውድድር ዘመን ነው። ከልዩስ እስኬሊ በሙሉ የውድድር ዘመን በጣም ብዙ ይጠብቃሉ። እና ዘንድሮ በጉዳት ምክንያት ሲፈልጉ ያላጎኟቸው ተጫዋቾቻቸው ቶሚያሱ፣ ገብርኤል ሄሱስ ምናምን ነገር ከጉዳት አገግሙ የቡድኑ አካል ሊሆኑ የሚችሉ ከሆነ ሌላ ለቡድኑ የሚሰጡት አማራጭ እንዳለ ታሳቢ ይደረጋል። ስለዚህ በውጪዎቹ ደግሞ ልክ ያው የሚመጡትም ጭምር ስላሉ ማለት ነው እና እና ያለን በሂደት የሚፈጠረውን ቡድኖች ራሳቸውን ሊያጠናክሩ ከዚህም በኋላ ሰፊ የዝውውር ጊዜ አላቸው እና ሌሎች የዝውውር ጉዳዮችም ካሉ በዛው እናንሳ። የአርሰናል ጉዳይ ነው አነጋጋሪ የብዙዎችም ጥያቄ ይሄ ነው። ደግሞ የዋንጫ ተፎካካሪ ስትሆን ቡድንን ያለበትን ክፍተት መሙላት ብቻ ሳይሆን ባሉት ላይም ደግሞ ማጠናከር በጣም ያስፈልጋል። ያንን ነው እያደረገው ያሉት። እንደውም ካለፉ ይልቅ ይሄኛው በጣም ብዙ ፉክክር የምናይበት የውድድር ዘመን ይመስለኛል። ማንቸስተር ሲቲ ሪኢንፎርስመንት የሚገርም ነው። ድጋሚ እየተገነባ ነው ማለት ይቻላል። በሜዳ ላይ ተጫዋቾች ብቻ ሳይሆን የአሰልጣኝነት እስታፍ አባላቱንም ያጠናከረበት ነው። ሊቨርፑል ደግሞ የበለጠ ጠንካራ ሆኖ ለመምጣት በመጀመሪያ ውድድር ዘመናቸው ሚራዳ እንደዛ ብለዋል። እንግዲህ ለመቶ አምሳኛ አመቱ እየተዘጋጀ ያለ ቡድን ነው። ደግሞም ስታየው አሞሪ ምን ያመጣ ነውም አሉሳቸው የሁሉ ጊዜ እንደውም ደጋፊው ተጨነቀ እንጂ እንደሚታገሱት እርግጠኛ ሆነው ነበር ያመጡት። ና ፕሪሚየር ሊጉን እንዲላመድ የሰጠነው ጊዜ ነው አሉ። በጣም ረጅም ጊዜ ነው የተሰጠው ፕሪሚየር ሊጉን ለመላመድ ከሆነ በእርግጥም። ከዛ ደግሞ በዚህኛው የዝውውር መስኮት እሱ የሚፈልጋቸው ተጫዋቾችን ያመጣል፣ ከቡድን ያስፈልጉኝም የሚላቸውንም አስወጥቶ የሚመጣበት ነው። ና በዩናይትድ በኩል የሆነ ነገር ምና ይመስለኛል። ና ከየትኛውም ጊዜ በተለየ በጣም ጥንካሬን የሚጠይቅ ፉክክር ነው። ወደ አርሰናልም ስንመጣ ይሄንን ስኳዴ ብዙን በጥራትም ደግሞ ማጠናከር አለበት። ዙቤሜንዲ ቶሎ ይላመዳል። በተለይ የሚፈለገው ተጫዋች እሱ እስከሆነ ድረስ ስድስት ቁጥር ቦታ ላይ መጥቶ ስክት የሚል ተጫዋች እስከሆነ ድረስ ያንን ሊያደርገው ይችላል። እንዳልከው ግን በጣም ሴንስ የሚሰጠውና ማተር የሚያደርገው የሚመስለኝ ቡድኑ ያለበት፣ አስቀድሞ ያለበት የቡድን ስልተምት ምንድን ነው፣ ያለበት ፎርም፣ የቡድኑ ፐርፎርማንስ የሚለው ትልቅ ጥያቄ ነው። በደንብ እሱ ማተር ያደርጋልና ዙቤሜንዲ እንዲህ ቡድን ላይ ተጨምሯል፣ ለአርሰናል ጥራት ይጨምራለሁ፣ እንመለከታለን። ግን ደግሞ ዋናው ቁልፍ ቦታ አሁንም መፍትሄ አላገኘም። በእርግጥ እየሰራበት ነው ያለው የቪክቶር የኦፐሬሽንና የቤንያሚን ሸሽኮ ጉዳይ እያሳሰበ ነው ደጋፊው። ቶሎ አለማስፈረሙና የእሱ መዘግየት በራሱ እኮ ጥያቄ ነው አይደለ? ለምንድ ነው መሆኑ ካልቀረ እነዚህ ተጫዋቾች ላይ የዘገየው የሚል የብዙዎች ጥያቄ እየተነሳ ነው በዚህ ዝውውር ላይና የእነሱ ላይ መዘግየቱ ጥያቄ ቢሆንም ዙቤሜንዲን ማምጣቱ በጣም ትልቅ ነው ማለት ይቻላል። ይሄ ተጫዋች የሚፈጥረውን ተጽዕኖ ማሰብ ይቻላል ካሁኑ።